ሰላም፣ ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 14 2018 ዓ ምት በዛሬው መረጃ ሰዓታችን የኤርትራ ከፍተኛ መካናይዝድ ጦር በአፋር ክልል ብሮ ግንባር ለጦርነት ዝግጅት ላይ ስለመሆኑ፣ በታጣቂዎች ታፍነው ስለተወሰዱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የራያ አላማጣ ሀገር ስብከት የስራ ኃላፊ የአቶ ጌታቸው ረዳ የሌብነት ንግግርና ማስተባበያን በተመለከተ ሶስት ወጣቶች ስለተገደሉበት የአርባ ምንጭ ዙሪያ ወረዳ የዘይሴ ብሔረሰብ ግብግብ እነዚህንና ሌሎች ዝርዝር መረጃዎች እናደርሳችኋለን አብራችሁን ቆዩ የኢትዮጵያ ከፍተኛ ባለስልጣናት በቅርቡ በአፋር ክልል ቡሬ ግንባር ባደረጉት ምስጢራዊ ጉብኝት ማግስት ኤርትራ ከፍተኛ መጠን ያለው የመካናይዝድ ታንክ ከባድ ጦር መሳሪያ የታጠቀ ጦሯን ወደ አካባቢው እያስጠጋች መሆኑን ሸገር ጆርናል ከአካባቢው ያገኘው አዲስ መረጃ አመለከተ። ይህ የኤርትራ ወታደራዊ እንቅስቃሴ በሁለቱ ጎረቤት ሀገሮች መካከል ባለው የድንበር አካባቢ በተለይም በቡሬና አሰብ በሚያገናኘው ቀጠና ውጥረትን ሊፈጥር እንደሚችል የዲፕሎማሲና የደህንነት ተንታኞች ስጋታቸውን እየገለጹ እየገለጹ ነው። የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ያካተተው የልዑካን ቡድን ጉብኝት ከአሰብ ወደ 80 ኪሎ ሜትር ርቀት ላይ ብቻ በምትገኘው ስትራቴጂክ ስትራቴጂካዊቷ የድንበር ከተማ በሆነችው ቡሬ ላይ ማተኮሩ መረጃዎች ያመላክታሉ። ከፍተኛ የመንግስት የስራ ኃላፊዎች በድንገትና ሚስጥራዊ በሆነ መንገድ ወደ ድንበር አካባቢው ማቅናታቸው በኤርትራ መንግስት ዘንድ ከወትሮ የበለጠ ከፍተኛ የደህንነት የፖለቲካ ስጋት እንደፈጠረ መረጃዎች ያመለክታሉ። የቡሬ ግንባር በሁለቱ አገሮች መካከል ከ1990 እስከ 1992 በተካሄደው የድንበር ጦርነት ወቅት ከፍተኛ ውጊያ ከተካሄደባቸውና በወታደራዊ አቀማመጥ ረገድም ስትራቴጂካዊ ፋይዳ ካላቸው አንዷ መሆኗ ይታወቃል። የሁለቱ ከፍተኛ ኢትዮጵያውያን ባለስልጣናት ጉብኝት አላማ እስካሁን በይፋ ከመንግስት ቃል አቀባዮች የተሰጠ መረጃ ወይንም መግለጫ ባይኖርም፣ የጉዞ መነሻ ምክንያት ከኢትዮጵያ ወቅታዊ የባህር በር ፍላጎት ጋር የተያያዘ ሊሆን እንደሚችል የውስጥ አዋቂ ምንጮች ፍንጭ ሰጥተዋል። በተለይም አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች ልዩ አማካሪ መሆናቸው ጉብኝቱ የሁለቱ አገሮችን የድንበር ጉዳይ፣ የቀይ ባህር ተደራሽነትን በተመለከተ ያለውን የሁለትዮሽ ግንኙነት በቅርበት ለመገምገም ያለመ ሊሆን እንደሚችልም ይጠቁማል። አምባሳደር ሬድዋን ሁሴን ደግሞ የብሔራዊ መረጃና ደህንነት ኃላፊ በመሆናቸው የጉብኝቱ ትኩረት በድንበር አካባቢ ያለውን የደህንነት ሁኔታ መገምገምና ሊከሰቱ የሚችሉ የደህንነት ስጋቶች ሰዎችን ቀድሞ መገንዘብ ላይ ያነጣጠረ እንደነበረ ይታመናል። በሌላ በኩል የአሰብ ወደብን በተመለከተ በኢትዮጵያ በኩል የሚሰማው ጥያቄ ኤርትራ ከፍተኛ የደህንነት ጥንቃቄ ውስጥ እንድትገባ መገፋፋቱ ተነግሯል። በቅርቡ ከኢትዮጵያ ከፍተኛ የጦር መሪዎችና የፖለቲካ ሰዎች በኩል ኢትዮጵያ የባህር በር ማግኘቷ አይቀሬ መሆኑን የሚያመለክቱ ንግግሮች መደጋገማቸው የአስመራን አስተዳደር ከፍተኛ ስጋት ውስጥ እንደከተተው የውጭ ዲፕሎማቲክ ምንጮች ይገልጻሉ። የኢትዮጵያ ባለስልጣናት ቡሬ መጎብኘታቸው ኤርትራ በአካባቢ የነበራትን ወታደራዊ ሚዛን ለመቀየር እንደምትገደድ የተሰማት መሆኑን ይህም የመካናይዝድ ጦሯን ክምችት እንድታደርግ መነሻ እንደሆነ ተመላክቷል። የኤርትራ ጦር ታንኮች፣ መድፎችና ሌሎች ከባድ ተሽከርካሪዎችን ጨምሮ በርካታ ቁጥር ያላቸው መካናይዝድ ክፍሎች ወደ ቡሬ አቅጣጫ ማቅናጣቸው በአጭር ጊዜ ውስጥ በድንበር ቀጠና ውስጥ ወታደራዊ ውጥረትን ሊያባብስ እንደሚችል የዘርፉ ተንታኞች ያስጠነቅቃሉ። የአሰብ ወደብ በኢትዮጵያ ኢኮኖሚያዊና ንግድ ስትራቴጂ ውስጥ ታሪካዊና ቴጂካዊ ፋይዳ ያለው በመሆኑ የሁለቱ አገሮች ግንኙነት በተለይም የድንበር የባህር በር ጉዳይ በአፍሪካ ቀንድ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ አለው። በድንበር አካባቢ እየታየ ያለው የሁለቱ አገሮች ወታደራዊ እንቅስቃሴ መጨመር በ2010 በሁለቱ አገራት መካከል የተፈጠረውን የሰላም ስምምነት ዘላቂነት ላይ ጥያቄ የሚያስነሳና ትኩረት የሚያሻ ጉዳይ መሆኑን ዓለም አቀፍ ተንታኞች እየገለጹ ነው። አዲስ አበባና አስመራ የድንበር ይገባኛል ጥያቄዎችና የባህር በር ጉዳይን በሰላማዊ መንገድ በድርድር ለመፍታት የሚያስችሉ ግልጽ እና ቀጣይነት ያላቸው የውይይት መድረኮችን እንዲያመቻቹ ዓለም አቀፉ ማህበረሰብ ጥሪ እያቀረበ ነው። በተለይም የቡሬ ግንባር ሁኔታ በአፋር ክልልና ሕዝብ በቀጥታ የሚመለከት በመሆኑ በድንበር አካባቢ የሚገኙ ማናቸውም ወታደራዊ እንቅስቃሴዎች ለሰላማዊ ዜጎች ከፍተኛ ስጋት የሚፈጥሩ መሆናቸውን የሰብአዊ መብት ተሟጋች ድርጅቶች በመግለጽ ላይ ናቸው። የኢትዮጵያ መንግስት በጉዳዩ ላይ እስካሁን በይፋ መግለጫ ባይሰጥም የድንበር አካባቢውን ሰላም ለማስጠበቅ የሚያስችሉ ሁሉንም አማራጮች ከግምቱ ውስጥ እንደገቡ የውስጥ አዋቂ ምንጮች ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚገኘው የራያ ላማጣ ሀገረ ስብከት ከፍተኛ የስራ ኃላፊዎች ከሶስት ቀናት በፊት በታጠቁ ኃይሎች መታፈናቸውንና ወደማይታወቅ ስፍራ መወሰዳቸውን የሀገረ ስብከቱ አስተዳደር በዛሬው እለት አስታውቋል። ይህ ክስተት በሁለቱ የቤተክርስቲያን አስተዳደሮች መካከል ያለውን ፖለቲካዊ ጣልቃ ገብነት በድጋሚ አጉልቶ አሳይቷል። ታፍነው የተወሰዱት ኃላፊ የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውን የገለጹት የራያ ላማጣ ሀገረ ስብከት ዋና ስራ አስኪያጅ ሊቀስዩማን ሀብቱ አየነው ለጉዳዩ በቀጥታ ተጠያቂ ያደረጉት በትግራይ ክልል የተቋቋመውን መንበረ ሰላማ የተባለውን ሀገረ ስብከት ደጋፊ የሆኑትን የህወሓት ታጣቂዎችን ነው። ሊቀስዩማን ሀብቱ እንየው ለሸገር ጆርናል በሰጡት መረጃ መሰረት ድርጊቱ የተፈጸመው በግልጽ የቤተ ክርስቲያኗን አስተዳደራዊ ስርዓትን ለማወክና በቅዱስ ሲኖዶስ የተቋቋመውን የራያ አላማጣ ሀገረ ስብከትን እንቅስቃሴ ለማደናቀፍ ያለመ ነው ሲሉ ከሰዋል። እኚህ አላፊ ባልተጠበቀ ሁኔታ በታጣቂዎች ተይዘው መወሰዳቸው በአካባቢው የሚገኙ ምዕመናንና የሃይማኖት አባቶች ላይ ከፍተኛ ስጋት ፈጥሯልም ተብሏል። ክሱ በቀጥታ የትግራይ ክልል አስተዳደር አካላትንና የመንበረ ሰላማ ሀገረ ስብከትን የሚመለከት ቢሆንም የሁለቱ ወገኖች እስካሁን በጉዳዩ ላይ የተሰጠ ምንም አይነት ይፋዊ ማረጋገጫም ሆነ ማስተባበያ የለም። ሸገር ጆርናል በሁለቱ ተጠያቂ በተባሉት ወገኖች በኩል ምላሽ ለማግኘት ያደረገው ተደጋጋሚ ጥረት ሊሳካ አልቻለም። የራያ ዓላማጣ ሀገረ ስብከት በበኩሉ ባለፉት ጊዜያት የሃይማኖት አባቶች ላይ በተደጋጋሚ የሚደርሰው አፈና፣ ድብደባና የንብረት ዘረፋና እንግልት እጅጉን እያሳሰበ መምጣቱን በመግለጽ የፌዴራልና የክልል መንግስታት ለጸጥታው ዘላቂ መፍትሄ እንዲሰጡም አሳስበዋል። ይህ አፈና የተፈጸመው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታሪክ ውስጥ በዋናው መንበረ ፓትራሪክና በትግራይ ክልል የቤተ ክርስቲያን አስተዳደር መካከል አዲስና ውስብስብ ግጭት በተፈጠረበት ወቅት ነው። መነሻው ከዚህ በፊት የትግራይ ሃይማኖት አባቶችና ፖለቲከኞች ፖለቲካዊ ውጥረቶችንና ሌሎችም አስተዳደራዊ ምክንያቶችን በመጥቀስ ከዋናው የኢትዮጵያ ኦርቶዶክስ ተዋህዶ ቅዱስ ሲኖዶስ በይፋ መነጠላቸውን እና የራሳቸውን መንበረ ሰላማ የተሰኘ አዲስ ሲኖዶስ ማቋቋማቸውን ማስታወቃቸው ይታወሳል። ይህም መለየት በወቅቱ ከፍተኛ አለመግባባት አስከትሎ ነበር። በምላሹ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንፈሳዊ አስተዳደራዊ ስርዓቱን ለማስጠበቅ በሚል ለራያና ና አላማጣ አካባቢዎች የራሱን አዲስ ሀገረ ስብከት በይፋ አቋቁሞ ነበር። ይህ እርምጃ በሁለቱ የቤተ ክርስቲያን አካላት መካከል የነበረውን ግንኙነት ይበልጥ እንዲሻክር አድርጎታል። በተለይም በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በሆኑት በሌተናል ጀነራል ታደሰ ወረደ ጭምር ይህ አዲስ ሀገረ ስብከት መመስረት ህገ ወጥ ነው በሚል ከፍተኛ ተቃውሞ ገጥሞትም ነበር። የሃይማኖት ተቋማት ይዞታና አስተዳደርን በተመለከተ በተደጋጋሚ የተነሳው የይገባኛል ጥያቄ እስካሁን ድረስ መፍትሄ ሳያገኝ ቀጥሏል። ሊቀስዩማን ሀብቱ አየነው በአስቸኳይ የታፈኑ ኃላፊዎች እንዲለቀቁ ጥሪ ያቀረቡ ሲሆን መንግስት የሃይማኖት አባቶችና ተቋማትን ደህንነት ለማስጠበቅ ህገ መንግስታዊ ግዴታውን እንዲወጣም አሳስበዋል። ይህ ክስተት ሰላማዊ መፍትሄ ለማግኘት በሚደረገው ጥረት ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች ይገልጻሉ። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበሩም። እንዲህን አትሊስት ሀብት ለመጠቀም እንኳ መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ እጠይቅ ነበረ። ያን እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በቅርቡ በባሌ ከተማ ባደረጉት ግብኙት የተናገሩት ያልተጠበቀ ንግግር በተመለከተ በትግርኛ ቋንቋ የፌስቡክ ገጻቸው ላይ ማብራሪያ ሰጥተዋል። ንግግሩ ለመዝረፍ ነበር የመጣወት የሚል ሀረግ የያዘ ሲሆን በብዙዎች ዘንድ ከአውዱ ውጭ ተተርጉሟል በሚል ቅሬታ የቀረበበት መሆኑንም አመላክተዋል። አቶ ጌታቸው ረዳ በባሌ በነበራቸው ቆይታ ባደረጉት ንግግር የአካባቢውን ልማት እጦትና የሀብት አጠቃቀም ጉዳይ ላይ ትኩረት ሰጥተውም ነበር ንግግራቸው። ባሌ ለመጨረሻ ጊዜ የመጣሁት ከአስራ ሶስት አመታት በፊት ነበረ። ባሌ ለኛ መልካም ድብር ብቻ ነበረ፣ ሌላ ነገር የለውም። ያኔ መንገድ ለማስመረቅ ነበረ የመጣሁት። በስንት ዘመን የተሰራች አንድ ብቸኛ መንገድ ነበረች። በሄሊኮፕተር ነበረ የሄድኩት። በጣም ሀብታም ምድር መሆኑ ምንም የሚያጠራጥር አልነበረም። ይህንን ሀብት ለመጠቀም እንኳን መንገድ እንዴት ቀደም ብለው መስራት አልታያቸውም ብዬ እጠይቅ ነበር። ያኔ እንኳን እንደዛ ያልኩት ለመዝረፍ ነበር ሲሉ ተናግረውም ነበር። ይህ ንግግር በወቅቱ አዳማጩ የነበሩት ጠቅላይ ሚኒስትር አብይ አህመድን ጨምሮ ታዳሚውን ፈገግ ያስባለ አወዛጋቢ ሆኖ የቆየ ጉዳይ ነው። በተለይ ከትግራይ ክልል የተለያዩ ወገኖች ተቃውሞ ሲበረታበት፣ አቶ ጌታቸው ረዳ በፌስቡክ ገጻቸው ላይ ባወጡት ማብራሪያ ንግግራቸው ኢህአዴግን በመወንጀል የቀረበ አልነበረም ሲሉም አቋማቸውን አስረድተዋል። የሰጡት ዝርዝር ማብራሪያ በቅርቡ በባሌ በነበረኝ ጉብኝት አንድ ንግግር አድርጌ ነበር። በዚሁ ንግግሬ ከ13 ዓመታት በፊት አካባቢው እንደተጓዝኩ በመግለጽ የአካባቢውን ሀብት ለመዘ ከዚህ ሲባል እንኳን እንዴት መንገድ አይሰሩም ማለት ይታወሳል። ይህም ንግግር ታዲያ ሰዎች ከአብዱ ውጪ እንደተረዱት ተገንዝብ ያለው በማለት በፌስቡክ ገጻቸው ላይ አስፍረዋል። የአቶ ጌታቸው ረዳ ንግግር ኢህአዲግን ለማውገዝ ሳይሆን ከቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ጊዜ በፊት የነበሩ መንግስታት ለመውቀስ እንደነበረ አስረድተዋል። እኔ ት ዓመታት በፊት ወደ ስፍራው የሄድኩት መለስ የሰራውን መንገድ ለመመረቅ ነው። እናም ያችን ብቸኛ መንገድ በመለስ ጊዜ መሰራቷን ከግምት ውስጥ በማስገባት ከመ በፊት የነበሩ ስርዓቶች የአካባቢውን ሀብት ለመዝረፍ ሲሉ እንኳን እንዴት መንገድ አይሰሩም የሚል ወቀሳ ሰነዘርኩ እንጂ እኔ አባል የሆንኩበትን ኢህአዴግ በዘራፊነት ለመውቀስ ፈልጌ አይደለም ብለዋል። ይህ የአነጋጋሪ ንግግር ቀጣይ ማብራሪያ በኢትዮጵያ ፖለቲካዊ መድረክ ላይ የተለያዩ ትርጉሞች ተሰጥተውታል። አንዳንዶች የአቶ ጌታቸው ንግግር በቅርቡ የተመሰረተውን የሰላም ስምምነት ተከትሎ በፌዴራል መንግስትና በትግራይ ጊዜያዊ አስተዳደር መካከል የተፈጠረውን የፖለቲካ ትስስር አውድ ውስጥ በማስገባት የተነገረ ሊሆን እንደሚችል ይተነትናሉ። በሌላ በኩል ደግሞ የቀድሞ የኢህአዴግን አስተዳደር የሚተቹ ወገኖች ደግሞ ንግግሩ የኢህአዴግን አመራር የሀብት አጠቃቀምና የልማት ጉድለቶችን የሚጠቁም ነበር ሲሉ ይሞግታሉ። በተለይ ከትግራይ የሚነሳው ተቃውሞ አቶ ጌታቸው ረዳ ያደረጉትን ንግግር ህወሀት ወይንም ኢህአዴግ አመራሮች በስልጣን ላይ በነበሩበት ወቅት በኢትዮጵያ የተለያዩ ክልሎች የነበሩትን የሀብት ክፍፍልና የሙስና ጉዳዮችን የሚያመለክት ነው ብለዋል አቶ ጌታቸው ለዚህ ምላሽ በሰጡበት ማብራሪያ ቀድሞ ስርዓቶችን በመውቀስ የድርጅታቸውን ኢህአዴግ ስም ለመጥቀስ መሞከራቸው የፖለቲካዊ እርምጃ እንደሆነ ይነገራል የጠቅላይ ሚኒስቴሩ በንግግሩ ወቅት ፈገግ ማለታቸውም በፖለቲካዊ ወግብ ውስጥ አንዳንድ ጊዜ የሚፈጠር አስገር አስገራሚ ሁኔታን የሚያሳይ በመሆኑ የአቶ ጌታቸውን ረዳ ንግግር ከዜናነት ባሻገር የዘመኑ ፖለቲካ ትዕይንት አካል ይሆናል። የዘይሴ ብሔረሰብ ተወካይና የፌድሪ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ አብርሃም አሞሼ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ የሚኖሩ የብሔረሰባቸው አባላት የመንግስት የጸጥታ ኃይሎች በወሰዷቸው እርምጃዎች ሶስት ወጣቶች መገደላቸውንና ከፍተኛ ውጥረትና አለመረጋጋት እንደተፈጠረ ገለጹ። አቶ አብርሃም በሰጡት ልዩ መግለጫ ይህ አሳዛኝ ክስተት ላለፉት ሶስት አስርተ ዓመታት ብሔረሰቡ ሲያነሳው ለቆየው ራስን በራስ የማስተዳደር የመዋቅር ጥያቄ ምላሽ ባለማግኘቱ ምክንያት ሲፈጸሙ ከቆዩ የሰብአዊ መብት ጥሰቶች ተቀጥያ መሆናቸውን አስረድተዋል። የዘይሴ ብሔረሰብ ህዳር 29 1987 የፌድሪህ የፌዴሬሽን ምክር ቤትን ከመሰረቱት እና ህገ መንግስቱን ካጸደቁ ብሔረሰቦች መካከል አንዱ እንደሆነ የሚጠቁሙት አቶ አብርሃም ሆኑ ሳለ ብሔረሰቡ እራሱን በራሱ የማስተዳደር ና የመዋቅር ጥያቄ ባለመመለሱ ቋንቋው፣ ባህሉ ና ልዩ ማንነቱ ለአደጋ ተጋልጦ መቆየቱን ተከትሎ ለ30 ዓመታት ያህል የአስተዳደር መዋቅር ጥያቄ ሲያነሳ ቆይቷል ብለዋል። ይህ መሰረታዊ ጥያቄ በተለያዩ መንግስታዊ እርከኖች በአግባቡ ምላሽ ሳያገኝ መቆየቱን ለአካባቢው ቀጣይ አለመረጋጋት ዋነኛ ምክንያት እንደሆነ የምክር ቤት አባሉ አስገንዝበዋል። የዘይሴ ብሔረሰብ ላለፉት አመታት ያቀረበው ጥያቄ ምላሽ ሲነፈገው ከቆየ በኋላ በስድስተኛ ዙር ሀገር አቀፍ ምርጫ ኢዜማ የተሰኘው ተፎካካሪ ፓርቲ በሙሉ ድምጽ መመረጡን ተከትሎ ገዢው ፓርቲ በብሔረሰቡ አባላት ላይ ልዩ ልዩ ጫናዎችንና አድሎዎችን ሲያደርግ መቆየቱን አቶ አብርሃም ገልጸዋል። እንደ እርሳቸው ገለጻ በተለይም ባ ባለፉት ሁለት አመታት በአካባቢው የኢዜማ ፓርቲ አመራሮችና አባላት ያለ አግባብ መታሰራቸውን፣ ከስራ መባረራቸውን እንዲሁም በርካታ አርሶ አደሮች ከምሮያቄያቸው እንዲሰደዱ መደረጉን በመግለጽ ይህ የሰብአዊ መብት ጥሰት የፖለቲካዊ አፈና ድርጊት በአሁኑ ወቅት መቀጠሉን አስታውቀዋል። ጥቅምት መግቢያ ላይ የብሔረሰቡ ተወላጆች የሆኑ ሶስት ወጣቶች በመንግስት የጸጥታ ኃይሎች መገደላቸውን ተከትሎ በአካባቢው ከፍተኛ ውጥረት እንዲነግስ ምክንያት ሆኗል ያሉት አቶ አብርሃም ይህ መረጃ ለሸገር ጆርናል በሰጡበት እለትም በአካባቢው አለመረጋጋት መንገሱንና ተጨማሪ የኢዜማ አመራሮችና አባላት መታሰራቸውን አረጋግጧል። የሶስቱ ወጣቶች መገደል ከዚህ ቀደም የነበሩትን ቅሬታዎች በማባባስ የህዝቡን ቁጣ ያሰፋ ሲሆን፣ ይህም የጸጥታ ሁኔታውን በከፍተኛ ደረጃ እንዲሻክር አድርጎታል ብለዋል። በአካባቢው በተፈጠረው አስጊ ሁኔታን ተከትሎ አቶ አብርሃም አሞሼ ለችግሩ ዘላቂ መፍትሄ እንዲበጅለት በመጠየቅ ለከፍተኛ የመንግስትና የፖለቲካ አባላት የማስጠንቀቂያ ደውል የሆነ ደብዳቤ መላካቸውን አስረድተዋል። ደብዳቤያቸው ከተላኩላቸው ተቋማት መካከልም ለኢፌዴሪ ጠቅላይ ሚኒስትር፣ ለብልጽግና ፓርቲ ጽፈት ቤት፣ ለሰላም ሚኒስትር፣ ለፍትህ ሚኒስቴር፣ ለኢትዮጵያ ምርጫ ቦርድና የሰብአዊ መብት ኮሚሽን ይገኙበታል። አቶ አብርሃም የመንግስት አካላት የብሔረሰቡን የህገ መንግስታዊና የመዋቅር ጥያቄ በአግባቡ እንዲመልሱና ዜጎች ላይ የሚደርሰውን የሰብአዊ መብት ጥሰት እንዲያቆሙም ጥሪ አቅርበዋል። በተፈጠረ ከፍተኛ ውጥረት የጸጥታ ስጋት ምክንያት ከአርባ ምንጭ ወደ ኮንሶ የሚወስደው ዋና መንገድ ተዘግቶ መዋሉን አሽከርካሪዎች ለሸገር ጆርናል ገልጸዋል። የዜጎች እንቅስቃሴ አግዶ ንግድና ማህበራዊ እንቅስቃሴ ላይ ተጽዕኖ ማድረሱን የአካባቢው አለመረጋጋት ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያሳይ ነው። ሸገር ጆርናል ጉዳዩን በተመለከተ ከጋሞ ዞን ፖሊስ አዛዥ እና ከአርባ ምንጭ ዙሪያ ወረዳ ፖሊስ አዛዥ ማብራሪያ ለማግኘት ጥረት ቢያደርግም የጸጥታ አካላት ምላሽ ለመስጠት ፈቃደኛ ባለመሆናቸው ምላሻቸውን ማካተት አልተቻለም። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለ ቆያችሁ ከልብ እናመሰግናለን።